በቀቤና ልዩ ወረዳ የሴቶችን ኢኮኖሚያዊ ተጠቃሚነትን ለማረጋገጥ በተከናወኑ የልማት ስራዎች ከጊዜ ወደ ጊዜ አበረታች ውጤት እየተመዘገበ መምጣቱን የልዩ ወረዳው ሴቶችና ሕጻናት ጉዳይ ጽሕፈት ቤት ገለጸ። በልዩ ወረዳው በሴቶች ልማት ህብረት የተደራጁ ሴቶች በበኩላቸው እንዳሉት በግብርናው ዘርፍ በመሰማራታቸው ኢኮኖሚያዊ ተጠቃሚነታቸው እያደገ መምጣቱን ተናግረዋል። ዝርዝሩን ተዘራ በቀለ ከወልቂጤ ቅርንጫፍ ጣቢያችን አድርሶናል። አዱኛ ትእዛዙ እንደሚከተለው ወደ እናንተ ያጋረዋል። የቀቤናም ልዩ ወረዳ ሴቶችና ህጻናት ጉዳይ ጽህፈት ቤት አላፊ ወይዘሮም ፈቲያ ሱልጣን በልዩ ወረዳው የሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ በተከናወኑ ተግባራት አበረታች ውጤት እየተመዘገበ ነው። በተለይም ከቅርብ ጊዜ ወዲህ በሴቶች ልማት ህብረት አደረጃጀት ከ13500 በላይ ሴቶችን የወረዳው መንግስት ባመቻቸው ከ10 ሄክታር በላይ መሬት በ10 የልማት ህብረት በመፍጠር በግብርና ዘርፍ በመሰማራት እያለሙ ይገኛሉ ብለዋል። መቶ ሀምሳ ሰባት የልማት ህብረት እንዲሁም ወደ አስራ ሶስት ሺ አምስት መቶ አስር አባላት አደራጅተን ወደ ስራ ገብተናል። እነዚህ አደረጃጀቶች ያው በተለይ ኢኮኖሚያቸውን ሊያሳድጉ በሚችሉባቸው ጉዳዮች ላይ ትልቁና ዋኛው ተጠቃሚ ያደርገን ብለን የምናስበው መሬትን ተጠቅመው የሚያለሟቸው ምርቶች ናቸው። አስር የልማት ህብረት አካባቢ ላይ በአስር ሄክታር በላይ በሴቶች የበቆሎና የጤፍ ሰብል እየለማ ያለበት አግባብ ነው ያለው። በልዩ ወረዳው የሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ እየተሰሩ ያሉ የልማት ስራዎች ከጊዜ ወደ ጊዜ ውጤት ማስመዝገብ መቻላቸውን የጠቀሱት ወይዘሮ ፈቲያ ሴቶችን በኢኮኖሚ ማብቃት ማለት ቤተሰብን ማብቃት በመሆኑ ተጠቃሚነታቸውን ይበልጥ ለማሳደግ ባለድርሻ አካላት ኃላፊነታቸውን እንዲወጡ ጥሪያቸውን አስተላልፈዋል። ሴቶችን በኢኮኖሚ ማብቃት ማለት ቤተሰብን ማብቃት ስለሆነ ሁሉም አካል ይሄንን ተገንዝቦ ሴቶች ላይ በተለይ ኢኮኖሚ ተጠቃሚ እንዲሆኑ ይህን ማገዝ መደገፍ የሁሉም ባለድርሻ ኃላፊነት ሊሆን ይገባል። የቀቤና ልዩ ወረዳም ሴቶች ፌዴሬሽን ሰብሳቢ ወይዘሮም አሊሃኑረዲን በበኩላቸው በልዩ ወረዳው ሴቶችን በልማት ቡድን በማደራጀት ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ ከባለድርሻ አካላት ጋር በመቀናጀት ድጋፍና ክትትል እየተደረገላቸው መሆኑንም ተናግረዋል። እነዚህ ሴት ማህበሮቻችን ውጤታማ እንዲሆኑ ከግብርና ጽሕፈት ቤት ጋር የጋራ በማድረግ የተሻለ ምርጥ ዘሮችንና ማዳበሪያ እንዲያገኙ ከማድረግ አንጻር ትልቅ ስራ ሰርተናል። የማህበሩ አባላቶች ሰባ ናቸው። እነዚህ ሁሉ በጋራ ሆነው ወጥተው ያርማሉ አረሙም ላይ በቀቤና ልዩ ወረዳም ፈረጀቴ ቀበሌ የሙልዱም ሴቶች ልማት ህብረት ሰብሳቢ ወይዘሮም ቀመሪያ ሙህዲን ከዓመታት በፊት ገንዘብ ቆጥበው የልማት ስራ እንዲያከናውኑ ልዩ ወረዳው ሶስት ሄክታር መሬት በማመቻቸቱ በቆሎም፣ ጤፍና ሌሎች ሰብሎች በመዝራት በአሁኑ ወቅት ከ180 ሺህ ብር በላይ ካፒታል ማስመዝገባቸውን ተናግረዋል። 2013 ላይ ጀምረን ይኸው ለዚህ በቅተናን። መነሻችን በአንድ ብር መሬት ጠይቀን አርሰን ይኸው ካፒታላችን 180 ሺህ ደርሰናል። እስከዚህ እስከምንደርስ ደግሞ ማንንም ሳንከጅል ማንንም ሳንፈልግ በራሳችን ጥረት እየሰራን ነው የልማት ህብረት አባላቱም የቁጠባ ባህላቸውን በማጎልበት ከዚህ ቀደም ይገጥማቸው የነበረውን ኢኮኖሚያዊ ችግሮቻቸውን ከመፍታት ባለፈም በአካባቢያቸው የተቸገሩ ሴቶችን በመደገፍ ሰብዓዊ ግዴታቸውን እየተወጡ መሆናቸውን ገልጸዋል። የሙሉዱም ልማት ህብረት አባላት በሰጡት አስተያየትም በአሁኑ ወቅት በቀበሌው የበቆሎና ጤፍ ማሳቸውን በአግባቡ በመንከባከብ የተሻለ ምርት ለማግኘት ጥረት እያደረጉ መሆናቸውን ጠቅሰው የልማት ህብረቱ አባል በመሆናቸው ከኢኮኖሚያዊ ጥገኝነት ተላቀው ቤተሰባቸውን ማስተዳደር መቻላቸውን ገልጸዋል። መሬትም አገኝተን ከዛ ልዩ ወረዳችንን እያገዘን፣ እየሰጡን፣ እየደገፉን፣ እያዩን፣ ሞራን እየሰጡን ሰርተን ይንአክል ደርሰናል በቀቤና ልዩ ወረዳም ሩሙጋ ቀበሌ የቁንካም የእንቁላል ዶሮ እርባታ አባል ወይዘሮ ሙንሳ ከድር ከስደት ተመልሰው ከሴቶቹ ጋር በጋራ በመስራት ውጤታማ ተግባር እያከናወኑ መሆናቸውን ጠቅሰው መደራጀት አንዱ ያለውን አቅም ለሌላው በማጋራት ኢኮኖሚያዊ ችግሮቻቸውን ለመፍታት ሚናው የላቀ ነው ብለዋል ወይዘሮ ሙኒሳም ሴቶች የስራ እድሉን ካገኙ በሁሉም ዘርፎች ውጤታማ መሆን እንደሚችሉ ጠቁመው ከስደት ይልቅ በሀገራቸው ሰርተው ሀብት ማፍራት እንደሚችሉም ተናግ ተናግረዋል። ሴቶችም አቅም አላቸው። መሰረት ማንኛውም ስራ መስራት እንችላለን፣ አቅም አለን፣ እርሻ ራሱ መስራት እንችላለን። ግን ምንድን ነው ድጋፍ ያስፈልገናል። እንደኔ ሀሳብ ሰው አገር ለምንሰደደው ዶላር ወ ደግሞ ሪያል ድራም ለማምጣት ነው። ያ ነገር አገራችን ላይ አለ ከሰራን ማለት ነው።